ወረዳ ሰው ትምማሩ በአማርኛ አርጉትሽ። አኦኬ እሺ። አንተ እሱ ቆይ፣ እሱ ሙስሊም ነው። ማለት እንዴት ነው? እናቴ የምን ያለኝ አንተ የመን ውስጥ የት ነበር? እኔ የመን የመን እዛ ነበርኩ። እኔ እኮ እዚህ ኢትዮጵያ ምድር ላይ ሰው መጀመሪያ ስፈጠር እራሱ ስፈጠር ሰው በእስልምና ነው ሰው የተፈጠረ። ከዛ በኋላ ሁሉም በየሃይማኖት የፈለገ ሃይማኖት ይከተላል። አላህ ደግሞ እንዴት ይላል? የፈለገ ሃይማኖት ተከተለው። ከፈለክ በድንጋይ እመነው፣ ከፈለክ በጫት እመነው፣ ከፈለክ

አዞሽ እኔና አንቺ እንግባባለን። ለምን አንቺ ፍጥረታዊ ሰው ነሽ፣ እኔ ደግሞ መንፈሳዊ ሰው ነኝ። እኔ የእግዚአብሔር ልጅ ነኝ፣ አንቺ ደግሞ የሰው ልጅ ነሽ። ስለዚህ እኔና አንቺ እኔ በሰው ዓለም ነው። አንድ ፈጣሪ ብቻ አላህ በአላህ ብቻ ነው የማምነው እኮ። ቅድም ይኸውልሽ፣ በዚህ ውሃ ጉዳይ እኔና አንቺ አልተጣላንም። ልክ ነው ያልሽኝ ለምን አንቺ አሁን ባይማራይ ግዳ አንጣላና እንደማማን ነው ምን ነው ገባኝ። አሁን ይሄ ማጣላል ሰው የሰራው ሰዋዊ ፍጥረታዊ ነገር ስለሆነ ሰው የሰራው ስለሆነ ይገባሻል። እኔ የምነግርሽ ነገር እኔ አሁን እኔ ተከታይ ብዙ ስላለኝ ነው እንጂ በእውነት በትክክለኛ ሃይማኖት ነው የምነግርሽ። ለምን እዚህ ላይ ቤንጦች አለ ሌላ ሃይማኖት ይቀይበኛል ነው ብዬ ነው እንጂ ትክክለኛ ሃይማኖት ሃይማኖት ኖም ነገርግ ነበረ እዚህ ላይ ሃይማኖት እንደዚህ እንደዚህ አልህም። ትክክለኛ ሃይማኖት ግን ከተከታዮች ይልቅ እውነትሽ ይበልጣል። ስለዚህ ሰው የፈለገ ማመን መብት ነው፣ አላ ጥያቄ ያላ ሰው የፈለገ ያምናት። ትክክለኛ ሃይማኖት ምድር ላይ እስላምና ብቻ ነው ሌላ ሃይማኖት

እሷ ያው ፓስተር ጫቱን ማውቀን አትፈልግም እና ኔ ደግሞ ከመጠጡ ጫት ይበልጣል። ጫት እኛ ጫት ቅሞ ሌላ ሰው መጠጥ ጠጥቶ የእኛ ጫት ያበላሻል ገባታል። እኛ ግን ጫት ቅመን ጫት ማለት ሌላ ኑሮ ላይ የታወቀ ነው። ወረዳ ውስጥ ወረዳ ውስጥ ሽ መቼም የሴት ድር እቁብተኞች የሉም እኛ እያልሽ ነው የምታይው እኔ ብለሽ አውሪ እኛ ስንት ናቸው ብዙ ነን እኛ እዚህ ምድር ላይ በዛ አይደል ብዙ ነና እኛ አይደል እኔ አሁን ሙስሊም ሆኖ ጫት መቃሙን የሚቃወም የለም ልክ አይደለም የሚል ሁሉም ሙስሊም ይቅማል ይቅም አላ። ለምን አይቅም? የሚመስለው ለምን ማይቅም? ስለዚህ እንደ መብት ነው እንደ ማለት እንደ በግዴታ እኛ አይነገር እኮ እኛ አሁን ጫት በብዛት የወርኖ ጫት ስለሆነ ጫታችሁ በሉ ምናምን ብለን በግ መንገድ ላይ ወጠን እንትን ወስደን እንደዚህ አልነግርም። እኛ ስፈልግ ሰው ይቅማል፣ ስፈልግ አይቅም፣ ስፈልግ ይሸጣል፣ ሲፈልግ ይተዋል። ሁሉም ሙስሊም ጫት ይቅማል። ይቅም አለ። ስለዚህ ክልክል አይደለም። በእስልምና ጫት መቃም የለም አይደለም። በእስልምና ጫትጫ ጫት እኔ ለምሳሌ አሁን ሙስሊም ሆኜ ይሄ ጫት ቅሜ አላህን መለመን እችላለሁ ሰግጄ ከሰገድኩ በኋላ ቅሜ ማለት ሎ እናንተ ጽሎት የምታደርጉ ወይም ጫቴን ቅሜ በድዋይ ማለት ነው። ጫት ቅሜ ማለት ከጠጣው ሌላ ነገር ካያረኩት ይሄ ጫት ሀራም ነው፣ ያ ሰው ላይ እኔ አሁን ጫት ቅሜ አይባለም ይቻላል ማለት ነው። ጫት መቃም ይቻላል ማለት ነው። ወረዳ ላይ ስፈልግ ትቅማለ ስፈልግ አትቅም። ጫት ደሞ አያሰክርም፣ ጀዝባ ያረግግ አያሳብርም፣ ገደል ውስጥ አያስገባቱ ከእናት ጋራ ነገር አያስፈልግ፣ ኖርማል ነው። ጫት አይኔ ማኮ በስልምና የማይፈቀድ ከሆነ ነፃ የምትወጪበትን መንገድ ልነግርሽ ነበር ወረዳ

ሀገራችንን እንትን የሚለው አንደኛ ጫት ቻችን ያስተምርበታል። መቃሙን ሽ ጥሩ ነው አልሽ ሁሉም ሙስሊም ይቅማል ብለሻል። እንግዲህ መልካም። እኔ ሙስሊም ሆ ሰዎች ሰዎች አውቃለሁ። ሁሉም ሙስሊም አላልኩም። ሁሉም ሙስሊም ሰው ስፈልግ ይቅማል። ግን ጫት ሀራም አደለም

እንዴት ነው ምንም አልሆንም አሁን እንዴት ነው ስቅም ደግሞ ይሄ ጫት የእኛ ሀገር ስለሆነ እቅም አለው ምንም አልሆንም ጫት ነገር እኮ ጫት ውስጥ ኬሚካል የለም ሰው በእጅ አልሰራም እና ስንት የተቀየረ ኬሚካል አልተጨመረበትም ኖርማል ነው ውሃ በለው ወተት በለው ከፈለግ ሰማሻል ስቅም ወረዳ ይጫ

እንዴ፣ ጫት ከማቷ ታቱ እሱ ያ ቃል አንተ ሰጥቃ ምንድነው የሰማሁት? የመን ላይ ጫት የለም እንዴ? ጫት አለ የመን ላይ። ነገር ወረዳ እኔ ግን ቅሜ ስለማ እኔን የሚያረገኝ የነበረው ያደነዘዘ የነበረ ለምሳሌ እና ከዛ ነገር ግን ነጻ የወጣሁት በክርስቶስ ኢየሱስ። አንቺን ደግሞ ነጻ መውጣት ተፈለግሽ በጌታ በኢየሱስ ነው። ነጻ መውጣት አንተ

አይእገናኝና ኮባ ደግሞ ኮባ ያላህ ፍጥረት ነው። እቃቱም ያላህ ፍጥረት ነው። ለምን አጥቁም? አንተ ብላ እና እዛ እኔ እበላለሁ። አይደለማ፣ ትርጉም የለውም ካልሽ፣ ትርጉም የሌለው ምን እገናኛለሁ? ኮባ እና ዕቃ የተለያየ ነው። ይሄ አሁን አንተ አሁን አንተ ስድብ ፈለግ እንጂ ትክክለኛ ነገር እያወራ አደለም። ስድብ አላቅም፣ እየተሳደብኩ አደለም። እና እንደ ፓስተሪ እንደዚህ ነው አደለም

እናንተ ኮባ ቅማቸዋል መኩራችሁ መኩራችሁ። እኛማ ኮባን ማይፈቀድም ጫትም ስለማይፈቀድ ነው። አይ አንዳንድ እኛ ኢማን ስለአለን ጫት ብቻ ነው የምንቀሙት፣ ግን እናንተ በጣም ስለምትቀዱ ኮባም ቃማቸዋል። ሶ የቃም ነው የምነግረው፣ እንደዚህ እናድርግ። ከዚህ ከጫቱ መለያየት ትፈልጊያለሽ? አልፈልግም እኔ እስከምሞት ድረስ አለው አይ አክቹዋሊ አሁንም እኮ ያው እዛ ውስጥ ቆን ያለሽ ወረዳ እኛ ነገር እኮ ጫት ማለት ጫት ጫት በብዛት ወደኛ አርጌ ላይ ብዙ አገር ላይ ያለ ጫት። እሺ፣ አንድ እንትን ላድርግልሽ። እሺ፣ ወረዳ የሚጠቅምሽ እስከ ሞት ድረስ ስላልሽ በህይወት በስጋ መሞትና የሕይወት መውት የሚባሉ አሉ። እንትን ላድርግልሽ ወረዳ የሚጠቅምሽ እስከ ሞት ድረስ ስላልሽ በህይወት በስጋ መሞት መሞትና የሕይወት መውት የሚባሉ አሉ እና ላምብ ብልሽ እንዲላል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላለስም ስላላመነ አሁን ተፈርዶበታል። አሁን አንቺ እየቃምሽ ነው፣ እየበላሽ ነው፣ እየጠጣሽ ነው፣ ጥንታሽ ነው።

ምንሽ አውራ ጥሩ። ስለዚህ አሁን ያለበኩ ልጅ ቃል በእርሱ የሚያምን ሁሉ የዘላለም ሕይወት ነው እንዳይጠፋ እግዚአብሔር አንድ እንደዚሁ ተወደሻል። አንቺ አሁን እስልምና ውስጥም ሆነች እግዚአብሔር ይወድሻል ስለ አንቺ

ዘሪህ ልክን ሃይማኖት ይላሉ። እኔ እኮ አልገባኝም። ዘር ማለት እንደዚህ ድንች ሽንኩርት ምናምን ነው። የዛሬ ዓመት መመሪያ ግድ የለም ልክ እንደሱ ነው እንደሱ ነው ችግር የለም። ስለዚህ ያ ዘር መች እንደሚበቅ ልክ እንዳንችኛ ወንጌል ሲነገረን እያሾፌን የቀለድን ጌታ ትክለስ ንባል ከባሌ ነው ከቦሌ ነው እያለን ስናገ ነበርን

ሽክርን አንወይስ እስር ማለት ሁለት አይነት ነው። አንዳንድ ሰዎች ሲታሰሩ እስር ቤት ይገቡና ከዛ ባይ አይደለም፣ ከዘመዶቻቸው ጋር ከጓደኞቻቸው ጋር ከማህበረሰቡ ጋር ምናምን አይገናኙም። ታስረዋል፣ እስር ቤት ነው የሚቀመጡት። ሌላ ማን ነው ታሰረ? ሁለተኞቹ፣ አልቺ፣ ቆይ፣ ዝም በይ እንዴ፣ ላስረዳሽ። ሁለተኞቹ ደግሞ ከእስር ቤት አስረዳሽ

እኔ እኮ አልገባኝም። የታሰሩ አይተው እናት ማን ናቸው? አታጣቸውም። የሌላ ሰፋ ሰዎች ናቸው። ይኸውልሽ እነዚህ ታስረዋል። እስር ቤት ነው ያሉት። ዘመድ ጓደኞች ምግብ ይሰጧቸዋል፣ ውሀ ይሰጧቸዋል የሚያስፈልጋቸውን። እስር ቤት ገዝሎ ይበላሉ ይጠጣሉ። እስር ቤት ውስጥ አይደለም ይኖሩት። ይወጣሉ ይኖራሉ ምናምን ውጪ ከማህበረሰቡ ነገር ግን ከሀገር መውጣት አይችሉም እነዚህ ምንድናቸው ከሀገር መውጣት የማይችሉ ግን ነፃነት ያላቸው እድር፣ እንደፈለጉ የሚኖሩ ናቸው። ሁለተኛው፣ ስለዚህ አሁን አንቺ የታሰርሽው ሁለተኛው ነው፣ አንደኛው አይደለም ላይ

ቡና ምናምን፣ የሆነ ነገር ቡና። እኔ ጂፕ ነው የሚሄደው። ከዛ በተረፈ ደግሞ የሚያነቃቃኝ እግዚአብሔር መንፈስ አለ በእኔ ውስጥ ሁሌ እንደነቃው። እሺ ጫት ማን ፈጠረ? ኧረ ቆይ ወደ ሱ አንሂድ። መጀመሪያ ንጸልይ። ሁን ፍቃደኛ ነሽ? ፍቃደኛ ነሽ? ንጸልይልሽ እኔ ብሞት አሁን እኔ ፋታቸው ነው። አንድ ነገር ልንገራቸው፣ እዚህ ምድር ላይ ሰው ምሞትበት በእስልምና ብቻ ነው እማንፈሳ

ወረደይ በሶስት ቁጭ ብለህ ጫትን የምትገብር

ክፉ መናፍስቶች በጠዋት እንዲሄዱ እህታችን በግልጽ ተናግራለች። ጫቱ ደሜን ተቆጣጥሮታል ብላለች። ይህ ደማን የተቆጣጠረ ክፉ አውሬ በጌታ በኢየሱስ ስም ለቃት እንድትሄድ ጸልያለሁ። በጌታ በኢየሱስ ስም ተነቀል። ይህን ዘር ዘራለው። ከዝች ቀንና ደቂቃ ጀምሮ ዛሬ ቀን ነገ ይቀል፣ የዛሬ አስር ዓመት ይቀል፣ የእኛ ጉዳይ አይደለም። መጽሐፍ እንደሚናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ አለ። ይሄ ደግሞ ኢየሱስ ነው። ስለዚህ ኢየሱስ ነፃ ያወጣሻል ቴ ማስፈጸም ከገባሽበት ከዚህ ጉድጓድ የምትወጭበት ብቸኛ መንገድ አንድ ስ ስም ኢየሱስ ክርስቶስ ይባላል። ቅድም እንዳነገርኩልሽ የዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ስድስት ጀምሮ እንደዚህ ይላል ያላመኑትም በአንዱ ለእግዚአብሔር ልጅ ስላላመኑ አሁን ተፈርዶበታል ነው የሚለው። ምናልባት እየበላሽ ነው፣ እየጠጣሽ ነው፣ ደስተኛ ትመስ ይሆናል። የምትፈልግን ነገር እያደረግሽ ሊሆን ይችላል። ነገር ግን በእስር ውስጥ ያለችው፣ በፍርድ ውስጥና በኩነኔ ውስጥ ያለችው፣ ይህን የሚያወጣ ደግሞ የእግዚአብሔር ኃይል አለ። በልጁ በኢየሱስ ክርስቶስ አምነሽ መዳን ሊሆንልሽ፣ ይህን ጥሪ ለአንቺና ለመሰሎች አቀርባለሁኝ። መዳን በሌላ በመስቀል ላይ ስለ ሰው ልጆች ሁሉ ስለ ሰው ልጆች ኃጢአት ሁሉ ቤዛ አድርጎ ሰጥቶ ነጻ የሚያወጣ ከአጋንንት ነጻ የሚያወጣ ከበሽታ ነጻ የሚያወጣ ደግሞ ከየትኛውም አይነት ከድቅድቅ ጨለማ ወደ ሚያስደንቅ ብርሃን የሚያመጣ ኃይል እሱ ነው። እኛም እንዳንቺ ጌታን ተቀበሽ ስንባል ስንቀልድ ነው ነበር። ድንገት ድንገት እነ ጳውሎስን ያገኘ ድንገት በዛ ጎዳና ላይ እንዳገኘው ድንገት እንዲያገኘሽ

አጥንትሽን ጅማትሽን ከእግር ጥፍር እስከ ራስ ፀጉርሽ ድረስ ተቆጣጥሮ የተቀመጠ የትኛውን የመናፍስት ኃይል አሁን የተመታ ይሁን ነፃ የሚወጣ የእግዚአብሔር ኃይል ተገልጧል። የእግዚአብሔር ጸጋ ተገልጧል። በልጁ በኢየሱስ ክርስቶስ ደም ሰዎች ነፃ እንዲወጡ መዳንን እንዲሆንላቸው ይህ ጥሪ ቀርቦላችኋል። በአንቺ ውስጥ ሆኖ የሚያላግጥ በአንቺ ውስጥ ሆኖ የሚያሶፍ በአንቺ ውስጥ ሆኖ አንቲክራይስት ሆኖ ክርስቶስን የሚቃወም መንፈስ በጌታ የኢየሱስ ክርስቶስ አንቺ እህቴ እህቴ ነሽ፣ ነገር ግን በአንቺ ውስጥ ቁጭ ብሎ አንቺ ተከራይቶ የሚሰራ ዲሞኒክ የሆነ ስፒሪት በኢየሱስ የተሰበረ